አሰላሙ አሌይኩም ረህመቱላሂ ወበረካቱ። ዛሬም በአዲስ ቪዲዮ ከችብያለው ማለት ነው ወዶችዬ። በጣም ሲደብረኝ ዛሬ ደግሞ ሀድቃ ወጣሁኝ። ያው አረቦች ናቸው የሚበዙት። በነገራችን ላይ ያ በሻምጥቅ ነው፣ ነገር ግን በጣም በጣም የሚበዙት አረብና ሱዳኔ ምናምን ናቸው የገልጠው። እኔ ራሱ ሲጠፍሰ ዝም ብዬ ወዝወዝ እያልኩኝ ነው ማለት ነው። እና አሁን ደሞ እዝህ ነፍ ናቸው ውላቸው አለሁ ይጥቅ ናቸው ካርታ እጫዋታለሁ ምን እጫዋት አለ ውላቸው አለውኝ። እና አረብ የሞላበት ብጻልጅ የሞላበት ሀድቃ ውስጥ ነው ያለሁት። ያው አንዳንዴ ሲደብረኝ ወጣ እንደዚህ እላለሁ ማለት ነው። አንዳንዴ ወጣ ማለት ጥሩ ነው። ያው አላ አይደለም

በጣም የሚከብድ ሰዓት እያሳለፍሽ ይመስለኛል። ግን ይሁንና ከአዳስፋና ወታላ ተስፋ ይቆረጥ ምክንያቱም አላኮ እኛ ተስፋ እንድንቆርጥ አላደረግንም ይመስለኛል፣ እንደ እኔ ሀሳብ ማለት ነው። ምናብሮስየ ያለውበት ሁኔታ የስራ ጠፍ ባት ኤምባሲ አለመከፈቱ ምናምን ሳስበው በጣም ነው ምትን የሚለይ ማለት ነው። የሆነ የሚያሳዝን ነገር አለ። ምክንያቱም እንደ ጠበቃችሁት አታገኙትም፣ ሁሉን ነገር በቃ ሀረቦችም ተንቀባረሩ። ቢወሽዳችሁም ወይ ብር ይቀሟችኋል። በቃ ከአቅማችሁ በላይ ይሆናል ማለት ነው። ብቻ እንደብ ልንገራችሁ በጣም ከባድ ስሜቱ፣ በጣም ከባድ ነው። ወላሂ እሷ አልሐምዱሊላ ወለከን ተለከሽኩ ለመስገና አይገባም ይሁን ብለናል ብሏል። ይሁን ብለናል እያልን መቀበል ነው፣ በጸጋ መቀበል ነው ላቸዋለሁ። ያው ሰውላ በእንደዚህ አይነት ሁኔታ ይንጫጫል፣ ሊካፍካል። ግማሹ በዚህ በወራ ቁጭ ብሏል፣ ግማሹ እንደ እኔ እንደዚህ ቁጭ ብሎ ይወዛወዛል ማለት ነው። ያው ሲደብራችሁ ምን ሲላችሁ በቃ ሁሉ ነገር ሲያስጠላችሁ አላ እንደ እንደ ይመጣ ብላችሁ ውጭ ላይ የሆነ አየር ምናምን ስት አገኙ ሰላም ይሰማል ብዬ ተስፋ አደርጋለሁ። አንዳንዶችማ ጭራሽ የትምህርት ቤታቸውንም ቦርሳ ነው ይዞ የመጡት ልጆቹ ማለት ነው። እኔም እንደዚህ አይነት እንትን ላይ ቁጭ ብዬ እወዛወዛለሁ በብረት እላቸዋለሁ። ውዶችዬ ሳውዲ አረቢያ የቀማ ከፈተች እና ብር በሌለን ሰዓት እሷ የቃማ ከፈተች። ምን አስባ እንደሆነ ባላቅም፣ የአስራ ሶስት አመት ቢገርማችሁ እንግዲህ ተመልከቱ። ያሰሩ ልጆች ብዙ አሉ። ነገር ግን ቀራማው ራሱ በጣም ከባድ ነው። እኔ እኛ የአስራ ሶስት አመት ቀራማ ስንት ይፈጃል መሰላችሁ? የተባተ እንግዲህ የሰባት አመት ቀራማ ከፍለው ያሰሩ አሉ። የሰባት አመት ቀራማ እንደውም ቀላል ነው ውዶች እየተጠቀሙበት በነገራችን ላይ ማለት ነው። ያኔ አሁን የሰባት አመት ቀራማ ያለባችሁ ምን መሰላችሁ? እጅ ላላችሁ አንደኛ ምንድን ነው የሚወሽድባችሁ ያኔ ተቅሪበን እስከ 15 ሺ ነው። ምክንያቱም የሰባት አመት ቀራማ ከፍላለ ከፊሏ ምንትል ብላ 14 ሺ 5 መቶ ነው ወሰደብኝ ያለችው እናንተም እድሉን ተጠቀሙበት ማለት ነው። እድብን ተጠቀሙበት እላቸዋለሁ። የእኔ ልጆች እንደ እኔ አይነት እንኳን ስራ የለው ብር የለው አይመኝም የሚቃ ማለት መስወጣት ምክንያቱም ተመኝም አልተመኝም ምንም ፋይዳ የለውም ማለት ነው። ምንም ፋይዳ የለውም መመኘት ተራ ሳይጠበቅብኝ። እኔ የምፈልገው ይቃማ እንዲከፈት ነበር። አንተ ይቃማ እንዲከፈት ስራ ስራ ስራ ነበረ ፈልገው በአሁን ሰዓት እንኳን ስራ ነው እንጂ እኔ ቃማ እንኳን ብርም ቢኖረኝ አልፈልግም። አንደኛ ለምን መሰላችሁ? በጣም በጣም ያለንበት ሁኔታ የቃማ የሚያሰራ አይነት አይደለም። አንደኛ ቀራማው አይቻልም። የቀራማው ጉዳይ አለ። በጣም ከባድ ነው ከምነግራችሁ በላይ ላይ ማለት ነው። ከባድ ነው ብቻ አይገልጠውም። በስ ሰዎች

ያቺ ደሞ ያስለፈለፈች እንደዚህ ነው አለ። ተላ ሰላም ያድርጋችሁ ምናምን እያሉ ነበር።

እና ያንን ይመስላላችኋል። እንግዲህ ሀዲቃ እንደዚህና ሰላማችሁ በዚህ ትበልልኝ ይላችኋል።